ማርዬን ቶሎ አግባታ። አንቺ ስለምድ ነው የማታገቢው? አዎ፣ ይሄንን ኮሜንት አንብቤ ምን አዲስ ትዳር ነው ፈረተ እንጂ አዲስ፣ አንዳንዴ እንደው ላስፎ እንትን ልበል እንጂ አውቄ አሁን በዚህ ቀን ቀለበት

ገዝቼ ቢሆን እንዲች እንዲች እንትን ያለች ኩባያ እንኳን እንትን አይደለም። ለሁሉ ነገር ማርዬ ነው ማርዬ ነው። ከዛ አውቄ ዛሬ መናት መሰላችሁ ሀበሻ አሁን በቃ ጤነኛ ነ ስራውን ለመስራት ይችላል። ደግሞ ነጭ ናጫ ነገር እውነት ነው። እንሚደግፍሽንም ማለት ነው። ጃጅ ሜሎዲ፣ እኔ ደግሞ እውነታቸው ነው። ትንሽ ግን ምን አይነት ባህሪ ያለው መሰላችሁ? በጣም መስኪን ነው ሲበዛ በቃ እኔ በነጫነት ላይ ተናደሽ

ምስኪን ማለት የሆነ ያደርገውን ነገር ቶሎ የሚረሳ እንዴት ነው በቃ እሱ ይረሳዋል ለእኔ ግን ጥሩ አይደለም አሁን ለምሳሌ ከአንድ ሰው ጋር ተጨቃጭቄ ወዲይዞ እናቴ ትስጨርሰኝ ወይ አታስጨምረኝም አዲስ የምትላ ስታምሩ ግን ጭቅጭቃችሁ ራሱ ፍቅር ነው እንደዚህ አይነት ኮሜንት እንደዚህ አይነት ኮሜንት ነው እኔ መላችሁ ጋይስ ለጫጫ ነው ለበል እኮ ነው፣ አትበይ። ባለፈው ተነጫን፣ እንስክሪ ኮሜዲያ ላይ ወጣን። አዎ፣ አንተ ትበልጥብኛለህ። አዎ፣ ግን ያው እነሱ ፋሚሊ ናቸው። አሜን አሜን ባለፈው ሁኔታ የታመመ ሰው የነጫ ነጫ እውነት ነው፣ ግን ያው አሁን እኮ ትንሽ ነጫጫ ባላሉ እንዴ እንዴ አዎ፣ ግን ሲሆን ነው። ጥርሴን አላስተክሎውም። ጥርሴን አስተክሎ እሷ እንትለኛለች ጥርሴን አላስተክሎውም። ጥርሴን ወደዋልኩ እኔ። ለምን እንደሆነ አላቅም እንጂ አራት መቶ በሌላ ወስዶታል። እና ኧረ እኔ ፍራንክፈርት ላይ ኮመንት እራሱ ሳይ ፍራንክፈርት ላይ መንገድ ላይ ምን ሆኖ ነው አንተ ሚስቴን የምታበሳጫት? ምን ሆናችሁ እንደዚህ የምትባባሉት? ና አብዛኛውን ሰዎች ለምንድን ነው የምትናገራት? ነው ኖ እኛ እኮ እንደዚህ እንነጋገራለን እንጂ እግርና እግርም እኮ ይጋጫል እኮ። አለመግባባት እኮ የትም ቦታ ይኖራል። እንትን አንተ እኮ ስላልተረዳኸኝ ነገር፣ በአጠቃላይ ልንገርሽ፣ ሰውና ሰው አይደለም እግርና እግርም ይጋጫል። አጋጣሚ ትጋጫለች። መጋጨት ማለት ግን

እኔ ኮንታክት ሳቀ ራሱ እኮ በጣም ታመህ እንኳን አሁን እንደዚህ ተብሏል ሊባል ስንጀምር ጀምሮ አንተ ታመሃል እና እስካሁን ድረስ አብሬ ሆኜ ለምን ነው አሁን

ቆጣም ኪኖ ፊልም ለና ምናም ካሉ ይበታል ይተኛል፣ ምግብ ሁሉ ነገር ሰ በጣም ረጅም ሰዓት ነው ምንተኛው ስራ ቦታ ሄዳለው። ከስራ ቦታ ስመለስ አብረን እንወጣለን ምናምን እና የዛኔም ሳገኘውም ምንም አዲስ ነገር የለም። አሁንም ምንም አዲስ ነገር የለም። አሁን አዲሱ ነገር ሆስፒታል ነበረ። ሆስፒታል ታማ አይሽ አዲስ የምናለች ፊት ግን፣ አሁን አሪፍ ነው። ያኔ ተቋቁሮ ያ ነበር ነው ነው ነው ነው። ያኔ እንኳን አይኔ እንኳን በተያዩ ከነዚህ ብር የበቃ ብር ብሎ ነበር አይኔ ፊቴ ጥቁር ይላል ምናምን። ቃይስ ያራኔ አንድ እንትን እስኪ እኔ ልንገር እንትና ፌቨን ፌቨን ሪከርድ አርጋ የለቀቀችው እና ያየሁት እና አንዳንድ ሴቶች እንትን ላይ እዛ ባለጌ ነገር ላይ ጎበዝ ነው ሲባል ይገቡ እና ከዛ በኋላ እንትን ይላሉ አይችልም ሲባል ያንን ሰው እንትን ማለት ይፈልጋሉ ብላ እንደዛ ብላ ነው ጽፋ የለጠፈችው፣ እና አረጋጊው አይነት ነገር ብላ። እኔ ከሱ ምንም አገኝ ያለ ብቻል አገኘ። ሲጀምርም እንትን ነው ሲጀምርም አሁንም ወደዋሉ። እኔ እኮ አባባ ላይ የነበረው ሰው አልተረዳኝም፣ አንተም አልተረዳኝም። እኔ እኮ አባባ ላይ የነበረው አሁን እንለያያለን ሳይሆን በጣም ነው መወድህ፣ በጣም ነው ማፈቅርህ። እግዚአብሔር ብሎ እስከ መጨረሻ አብረን ከሆነ ደስ ይለኛል። ግን የወኛ የኔና ያንተ ነገር ባይሆኑ እንኳን እናንተ ምንሰዳደብ እንትን ምንል ሰዎች አይደለንም። በጓደኝነትም ቢሆን አለን አብረነን ብለን ነው በተናገርኩት እንትን ማን ተቀየምሽ? እሷ የፖሰተቹ ላይ የጻፉት ሰዎች በጣም ነው የሚያስጠሉቁበን የምትባሉ ምንድነች ቻረቅያ። መቼ ለታ ላይ ገብታ የሰማትም ሆዴ በዋትሳፕ ይደውልኛል ትላለች። ፌበን አሁን አንቺ መጀመሪያ ሀሽሽን ነችሽ አቁሚ። ከዛ ይሄ ቅጠላቅጠልሽን ቤትሽን ምናምን ጸዳ ጸዳ አርጊ። ፌበን ይቅርታ አርጊ። ሴት ነሽ፣ ልጅ አለሽ። እንዲያው ቤተኛው ጊዜ ነው አንቺ ጋር የምደውሉ ሲጀመረ ሲጀመር እኔ ስልኬ ሁሌ ከፍተ ነው ማርዬ፣ ሁሌ ታይዋለች ስልክ ማን ደወለ ማን አልደወለ ነብሮ። ኢቨን እሷ እንኳን ባትኖር እንኳን ፌበን እና ይህን ፌበን የምትሰሚ ከሆነ ቤትሽን ሽንፎ አድርገሽ ስድት አድርገሽ ሀሽን አረቄሽን አቁመሽ በኖርማል ማሰብ ጀምሪ። እኔ እንዴት ነው ከታመመ ሰው ጋር በሽተኛ ሰው ጋር ከአንቺ ጋር ደውዬ ፌበን ቆንጆ አንቺ ምን ጊዜ ነበር ትቀልዳለች። እኔ ሲጀመር ላሰብሽን አልችል ሰውነሽ ሁለተኛ ስልክሽንም አላውቀውም። አንድ ጊዜ ነው በሚሞ ስልክ ነው ደውላ እንደዚህ አውሬ ፊት ነሽ እንዲያልኩሽ በፊት ለፊት ይቅርታ አድርጊልኝ ምክንያቱም

አሁን ሆዴ በዋትሳፕ እየጨቀጨቀኝ ነው ብላ ጉጭ ያቺ ደግሞ አለች። አረብ ሀገር ባለ ጊዜ ነኝ የምትለው እሷም ደግሞ ስሰድበኝ ነበረ። ዱባይ ያላቸው እንደምን ብላችሁ ስራ አስገባት ሰው አሁን የእሷ እኔ አጻጻፏ ተብላ ምንድነው ሽንት ቤት ውስጥ እኔ ኢትዮጵያ ውስጥ እንኳን ሂጅ አሉ እኔ በአስር ወሩ በፊት

ማራማዊት አሁን ሰርሽቷታል። አትፈልገውም። በቀማተለው ነገር የለም እኮ ትቀባጠራለች። ስቶዛ ፊት በዚህ ፀሐይ ደግሞ በሰላሳ ግራድ እየተወዘች ከባድ ነው ማለት፣ አብሮ አይሆኑም። እንደውም እኮ ከተገናኘን ጊዜ ጀምሮ ሆስፒታል ስገባ ነው። እንደውም አንዳንድ ቀን ያልተገናኘ ነው እንጂ አናቅም ሆስፒታል ሆኖ ሁለት ቀን ሁለት ቀን ቀረሁበት እና በቃ ደብድ ነው ያደርገው። ምግብ አልበላም ምናምን ምናምን ስላችሁ፣ እንደምድ አረገው ስላችሁ። መቼ ነው ፕሮፖዝ ምታረጋት? ኧረ መቼ ነው ቀለበት ምታደርገው?

ነው ቤተሰቦቻችን ፊት ነው የምነግራቸው። ቁለ እንግዲህ ተዘጋጅ በላኝ፣ እንዲህ ደግሞ ንትን ብዬ እዛ ሰርፕራይዝ አይነገርም። አይሽ አይነገርም። ይንገረኝ ይንገረኝ! እና ከነገርኩሽማ በቃ ምንቀለበት ሆነ። ካልነገረኝማ አላገባህም ብዬ ነው የምሄደው። እስቲ ማርያምን መንገድ መሀል በለው ዘሩ ቀለጠ። ነው ያኔ ያኔ ፍራንክፈርት ተሳፍሬ ትሬን የሚጠብቅ የለም ፉገራ ነው አላለም ትላለች

ምን ያራት ልብስ አስፈልግሽም እኮ ለቀለበት ስነ ስርዓት። እሺ፣ እኔ ግን ምን ላስብበት ብትለኝ። ምን አስባችሁ ነው? አረ ጤነኛ ነኝ እናቴ ኪዳ ነምረት ነው እንዴ! አሁን እኮ እቺን አራት ቀን ደግሞ በተለይ በጎን ሁላ መተኛት አልችልም ነበረ።

አእምሮዬን ያስተካከሉ። ትንሽ ትንሽ ነገርማ ጠበቅ ጠበቅ አድርገውልኛል። እኔ ጠበቅ አድርጉለት እንዳይናደድ አልኳቸው። ወይ ማርዬማ ከዶክተሮቹ ጋር ተመሳተረች፣ ከእሷ ጋር ነው የሚግባቡት። ድንገል ማርያም ጨርሳት ማርክ አሜን። ልክ እንደ እናተ እስክመጣ ድረስ ስሞታ አዘጋጅተው የሚጠብቁ ነገር ነበር። የሚያስቀኝ ገሳሁን በጣም ጤነኛ ነው እንጂ በጣም ገና ማራቶን ትሮጣለህ በዚህ እንክብካቤ። ካሳኝስ ከካሳኝስ መናኸሪያ ኦልድ ፍሬንድ የድሮ ፍሬንዶች እየመጡ ሰላም በላቸው ሰላም እያልናቸው። እኔ እስከ ዛሬ ድረስ ላይቭ ላይ ካወሯቸው ሰዎች በጣም ቀኔን የሚያቆኝ ሰዎች ጋር ደስ የሚለኝ አኩቻን ከአኩቻ ጋር ያወራሁት አኩቻ በጣም ምርጥ ዮፌበን አኩቻ በልጅነት በቃ ፍሬንዶች ያኔ ደጉ ዘበል ላይ ማለት ነው። ተጠንቀቀ ለምን ለምን ለምን ተጠንቀቃሉ? ምን የድሮ ጓደኛ አረ ብስማ እግዚአብሔር ይጠብቃችሁ ባሉበት፣ እንጂ የድሮ እኮ ምርጥ እኮ ነው። ዘጠናዎቹ ይላል። አዎ እኮ በእናት የድሮ የድሮ የድሮ የመሰለ ነገር ይላል። አሁንም አረጀን እኮ ተው። ምን ይመስላል አስራ ስምንት ዓመት የመጋይ ሲሆነ እርጅና ነው እርጅና የለም። አስራ ስምንት ዓመቴ ነው ስትደጋግመው ግን የምትፎግር ይመስለኛል። ምን አለብህ ፎግራት፣ ሚስት ያረልች እሷን ደስ ቢላት አምስት ደቂቃ ፎግራት፣ ምን አለብህ አንዳንድ ሰው ህይወት የማይገባው ሰው አንዳንድ ደንቆሯል። ለነገሩ በፎጋሪ ህይወት ውስጥ ስላለፍሽ አንቺን ወርቅ። አረ ማይ ወርቅማ ያንሳታል። መድኃኒዓለም እንደ ገዛላታለሁ ራሴን እሰጣታለሁ እኮ ለማሪዬማ። እኔ ማሪዬና እኔ የወላችሁ ምን እንፎጋገር ሰዎች አይደለን። ታገኛለችንትና አሳልፈና በደንብ ገላ ብጫ እጫውቀዋለሁ። ምን እንደሚያስብ እኔ እንደውም ይገርምሃል። ስንቴ ብለህ ነው አንቺ ልጅ ምንድን ነው የሚነግሩሽ? ብትለኝ ታስታውሻለሽ። እኔ የምፈልገውን ነገር፣ የሚሆነውን ነገር፣ የሚያስበውን ነገር አቀ አይኑናችን መፎገር አያስፈልገኝም። እናሷ ተግባብተን ተዋወቅን። ምን መፎገር አስፈልገ? ምን ተዋወቀው? ከዜሮ ነው በደንብ ይሄ አለኝ ይሄ እንደዚህ ነኝ ብሎ አልተዋወቀኝም። ምንም ፉግር፣ ያልተዋወቁትም ምንም በቃ፣ በትክክለኛ ነገር ነው የተዋወቅነው። አለቀ መገናኛችሁ የት እንደሆነ አታውቁትም። ፈጣሪ በየት መንገድ መገናኛችንን አናቁም። ግን እግዚአብሔር በምን አይነት መንገድ ሰው ልኮ እንደሚያድናችሁ እግዚአብሔር በምን አይነት መንገድ ሰው እንደሚያዘጋጅላችሁ እግዚአብሔር በምን አይነት መንገድ እንደሚፈውሳችሁ አታውቁም። በተለያየ አይነት መንገድ እግዚአብሔር ኃይሉን ያሳያችኋል። ስለዚህ እኔና እሱ መፎጋገሪያ ሰዓት ሲጀምርም አልተፎጋገርንም። መፎጋገሪያ ሰዓት የለንም። በጣም ብዙ በመከራና ስቃይ ነው እዚህ ቦታ የደረስ ነው። እስካሁን ድረስ ትክክለኛ ኢንጆይ አድርገን አለ የምንለው እንትን የለንም እስካሁን ድረስ። አሁን ነው፣ አሁን ነው ጊዜያችን፣ አሁን ነው መዝናኛችን፣ አሁን ነው መደሰቻችን። አሁን ገና ነው ሀ ብለን የምንጀምረው እንጂ የምንፎጋገርበት እስካሁን ድረስ በጣም ብዙ ተሰድበናል፣ ብዙ ተብለናል። በጣም ብዙ ስቃ ያሳልፈዋል። እስካሁን ድረስ በቃ እኛ የምናስበው ና ሀሳባችን የነበረው መዝናናት ኦርላ መሄድ ምና ምናምን ሳይሆን፣ እዚህ ጋር ብለናችሁ ሊሆን ይችላል። እናንተ ለመፎገድ እዚህ እንሄዳለን፣ እዚህ ቦታ እንሄዳለን፣ እዚህ ሀገር እንሄዳለን፣ እዚህ ንጽናናለን ብለን ሊሆን ይችላል። አይሆነም። ታመስለ ነበር። ጤነኛ ብትሆን ኑሮ እናደርገው ነበር። እሱ ታሞ ስለነበር ግን ማድረግ አልቻልንም ጉዳዩን። ምክንያቱም እንዲህ እየተሰቃየ ምን አይነት መዝናናት ነው ይዝናን ነው? ግን እግዚአብሔር ያን ሁላ ነገር አሳልፎ እግዚአብሔር ይባርካችሁ፣ ላ አሁን ላይ ደርሰን፣ አሁን ለመዝናናት ፕላን እናደርጋለን፣ አሁን በዚህ ሰዓት እዚህ እንሄዳለን እንዲህ ምናምን ለማለት በቅተናል። እግዚአብሔር ይመስገን ፈጽሞ ማለት ቴንኪው እና እግዚአብሔር ለዚ። ያው በህይወታችን ትልቅ ነገር አሳልፈናል። ቀላል አይደለም ያለፈው ለዛም ነው ስንጨቀጭቅ ምንም ስንል፣ ከእናንተ የሚደበቅ ነገር ነገር እንትን ካለ እዚሁ እናውራለን። ውራ ኦርላፕ እንሄዳለን እንሄዳለን ነው እልላቸው የፈለግኩት እናንተ አንድ የሆነ አንድ ፎጋሪ ሰው ወይ በህይወቱ ፎጋሪ ሰው ሁሉም ሰው ፎጋሪ ነው የሚመስለው። የሆነ በቃ ችግር ያሳለፈ ሰው ያህን ነገር ሲያይ በቃ ይሄማ ችግር ነው ሌላው ጋር ችግር እንዳልሆነ አስተውሎ ወይ ደግሞ ማሰብ አይችልም ማለት ነው። እናንተ ጋር ያለውን ነገር እኛ ጋር ያለ ማለት አይደለም። ያነ እናሷ በጣም በእሳት ከፈተነን ያለፍን ሰዎች እኔና ማንም ሰው ሊያስወግረንም ሊያፎገግረንም የሚችል ሰው ወይስ ለአንቺ ብዙ ሰዓት ሰ በጣም እየተንከባከበኝ ነው። ይንከባከበኛል ካሁን በኋላ